ዛሬ በህውሓት በኩል የተሰጠውን መግለጫ እንዲሁ እናስደምጣችኋለን። አብራችሁን ቆዩ። በኢትዮጵያ መንግስት እየተጣሰ ያለውን የፕሬቶሪያውን ስምምነት አስመልክቶ ከህዝባዊ ወያኔ ሃርነት ህውሓት የተሰጠ መግለጫ በትግራይ ህዝብ ሞትና ስቃይ የማይረካው የኢትዮጵያ መንግስት የፕሬቶሪያው ስምምነት በይፋ ወደ መጣስ ተሸጋግሯል። የትግራይ ህዝብና ህዝባዊ ወያኔ ሀርነት ትግራይ ዋጋ እየከፈሉም ቢሆን የፕሪቶሪያውን ስምምነት እየተገበሩ ወደ ዘላቂ ሰላም የሚያሸጋግረውን መተማመን እንዲፈጠር በትዕግስት ሲሰሩ ቆይተዋል። ሆኖም ግን ህልውናውን በትግራይ ህዝብ ጥፋት ላይ እንዲለመልም አምኖ የፕሪቶሪያውን የፕሪቶሪያውን ስምምነት እንደሌላ የጂኖሳይድ መሳሪያነት ተጠቅሞ ህዝባችንን የሞትና የስቃይ ሲሳይ እንዲሆን አቅዶ እየሰራ የቆየው የኢትዮጵያ መንግስት የስርዓቱ ባለስልጣናት የፕሬቶሪያውን ስምምነት በሚጻረር መልኩ በትግራይ ህዝብ ላይ ሲፎክሩና ሲያስፈራሩም ቆይተዋል። ህዝባዊ ወያኔ ሀርነት ትግራይና የትግራይ ህዝብ የኢትዮጵያ ባለስልጣናት ፉከራና ድንፋታ ትክክል እንዳልሆነና እየተጫረ ያለውን ሌላ ዙር ጦርነት ለሁሉም ወገን የከፋ ጥፋት እንደሚኖረው በመግለጽ የፕሪቶሪያው ስምምነትን በመተግበር ረገድ የሰላም መንገድ እንዲከተሉ ሲማጸኑ ቆይተዋል። የኢትዮጵያ መንግስት ለዚህ ተማጽኖ ጆሮ ዳባ ልበስ በማለት በአፋር ክልል ያደራጃቸውንና ያስታጠቃቸውን ሽፍቶች ተጠቅሞ በግላጭ ወደ ወታደራዊ ትንኮሳ በመሸጋገር ሰሞኑን ወደ ገረባጎ በተባለ ቦታ በመግባት የህዝብ እንቅስቃሴን የመዝጋት ሙከራ ከማድረግ አልፈው ወደ ራያ አዘቦ ወረዳ ራካታንና ደደርባን አካባቢዎች ከባድ መሳሪያዎችን እንዲተኮሱ አድርገዋል። የኢትዮጵያ መንግስት የትግራይን ህዝብ ጨርሶ የማጥፋት ስትራቴጂ ያግዘኛል የሚላቸውን ሁሉ በመፈጸም ላይ የሚገኝ ሆኖ የትግራይን ህዝብ እርስ በርስ በራሱ ደም እንዲቃባ ከቀጠራቸው ሽፍቶች በተጨማሪ ከጎረቤት ህዝቦች ጋር ለማቃቃርም ሆነ ሆን ብሎ ከጎረቤት ህዝቦች ጋር ለማቃቃርም ሆን ብሎ በመስራት ላይ ይገኛል። እነዚህ በአፋር ውስጥ እያደራጃቸውና እያስታጠቃቸው ያሉ ሽፍቶችም የፕሮጀክቱ ተቀጽላ ናቸው። እነዚህ በጥቂት ከጆች ተታለው በአፋር ምድር ላይ የሸፈቱ ታጣቂዎችን በመጠቀም ሌላ ዙር ጦርነት ለመክፈት የጀመረው ትንኮሳን ተከትሎ የዓለምን ማህበረሰብ ለማታለል ደግሞ ሰፊ የማደናገር ስራ እየሰራ ይገኛል። ጅራፍ ራሱ ገርፎ ራሱ ይጮኋል እንደሚባለው የአፋር ብሔራዊ ክልላዊ መንግሥት ኮሚኒኬሽን ቢሮ እነዚያ ከመሬቱ ተነስተው ትግራይን እያወኩ የሚገኙትንና የሌላ ዙር ጦርነት በመሳሪያ እያገለገሉ ያሉትን ቅጥረኞችን በማስጠለል የጥፋት መሳሪያ ሆኖ እያለ ትግራይን ሲከስ ታይቷል። ይህ ክስ ግን ከእውነት የራቀ ከመሆኑ በላይ የትግራይ ህዝብ ከጎረቤት ህዝቦች ጋር ሰላም ለመፍጠር እየታገሰ ያለውን ተደጋጋሚ ጥፋቶችን የማይመጠን ክስም ነው። የአፋር ብሔራዊ ክልላዊ መንግስት ባለስልጣናት ትናንት በትግራይ ህዝብ ላይ አንዲት ዳቦ ማሳለፍ ማለት ለትግራይ ኦክሲጅን መስጠት ስለሆነ አታልፍም ብሎ በፈጸሙት ጭካኔ መጸጸት ሲገባቸው የሌላ ዙር ጥፋት መሳሪያ ሊሆኑ አይገባም። አሁን ከዚህ ጥፋታቸው ተቆጥበው በትግራይ በኩል ከወንድም የአፋር ህዝብ ጋር ሰላማዊ ግንኙነት ለማድረግ እየተደረገ ያለውን ጥረት እንዲደግፉና የበኩላቸውን ድርሻ ሊወጡ ይገባል እንላለን። በዚህ አጋጣሚም የአፋር ህዝብ ትግራይን ለማወክ በኢትዮጵያ መንግስት የተደራጁትን ቅጥረኞች ከትግራይ ወንድም ህዝብ ጋር እንዳታጣሉን ውጡሉን ለማለት እያደረገ ያለውን ትግል አጠናክሮ እንደሚቀጥልበት ህዝባዊ ወያነ ሓርነት ትግራይ ያለው ጽኑ እምነት ከፍተኛ ነው። የዚህ ተግባር ሁሉ እቅድ አውጭና ፈጻሚ የሆነው የኢትዮጵያ መንግስት አሁን ደግሞ የፕሪቶሪያውን ስምምነት በመጣስ ወደ ጥቅምት 28 2018 ዓ ም አጥቢያ ሌሊት የድሮን ድብደባ ፈጽሟል። የድሮን ድብደባውም በትግራይ ሰራዊትና በአካባቢው ነዋሪዎች ላይ ጉዳት አድርሷል። ይህ የድሮን ድብደባ የፕሬቶሪያው ስምምነትን ሙሉ በሙሉ የሚጥስና ስምምነቱን ወደ ከፋ አደጋ የሚከት ተግባር ነው። ይህ የአደራዳሪ ሀገሮችንና አጉራዊ ተቋሞችን ዝምታ ተከትሎ የፕሬቶሪያው ስምምነት እንዳይፈጸም ሲያደናቅፍ የቆየው የኢትዮጵያ መንግስት ስምምነቱን በግልጽ ጥሶታል። ህወሓትና የትግራይ ህዝብ አሁንም ቢሆን የኢትዮጵያ መንግስት ሁሉም ልዩነቶችን በሰላማዊና በፖለቲካዊ ውይይት እንዲፈ ተመቱ ግዴታውን እንዲወጣና ከጥፋት ተግባሩ እንዲቆጠብ በድጋሚ ጥሪያቸውን ያቀርባሉ። የዓለም ማህበረሰብም ለዚህ የኢትዮጵያ መንግስት የጦርነት ተንኳሽነት ተግባር ከወዲው እንዲያቆመውና ወደ ተጨማሪ ደም መፋሰስ ሳይሸጋገር ፈጣን መፍትሄ ለማምጣት የድርሻውን እንዲወጣ ህዝባዊ ወያኔ ሓርነት ትግራይ ጥሪውን ያቀርባል። ዘላለማዊ ክብርና ምስጋና ለሰማዕቶቻችን። የትግራይ ሕዝብ ነጻ አውጪ ግንባር ጥቅምት 28 2018 ዓ.ም፣ መቀለ መቀሌ፣ ህዝባዊ ወያኔ ሐርነት ትግራይ። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው።